ፌዴራርጎ ፌዴራርጎ ዛሬ ደግሞ ፕራንክ ለመስራት ስለፈለጋ፣ ብቻ ነው ብቻ ነው ማለት ነው ገባችሁትና ነው። ስለዚህ ይሄ ነገር እኮ ፕራንክ ነው። ቡሩክ ሲሆን ምን አሳቅ በነገራችን

ለምን እዚህ ጋር ጭንቅላቱ ላይ አውጥቶ እንትን አያረግም? ያሳዘናችሁ ሰው ወንበር ላይ ቁጭ ብላ እያሰበ እውነት ስንነጋገር ማለት ነው። እሱ የባለፈው በቃል ነው እንጂ ዳ

ምን ማለት ነው? አሁን እኮ ሽማግሌ ብቻኑ ያልተደገመ ምንድን ነው ታዲያ? እዚ አራበናት አቻችሁ ብዙ ነገራችሁ አስወሩኝ። አሁን ደግሞ ወፋፍራችሁ ጡታችሁ ቂጣችሁ ምናምን ሁሉ ወፋፍሮ ከዛ በኋላ ሞልት ከሱን ነው የመጣችሁት። ኧረ ይፈሩ ይፈሩ ይፈሩ ጌታን ይፈሩ

አሁን ነገር ይቀጥላል። እነሱ ፕራ በፕራንክ ይመጣሉ፣ እዚ ጋር ደግሞ እውነት ሆኖ በቃ ባ ነገር ይቀጥላሉ። ይሄ ነገር ግጭት ባይ ጀምር ከብቶች በጎች እኮ ጀምራሉ። በቃ እዚህ ነገር ነው እንዲህ የሚያቃጣጥሎ የሚጀምሩት ማለት ነው ነገር እነሱ ግን በቀላሉ ፕራንክ ጀምረው አሉ። እነሱ ግን እዚህ ጋ መጥቶ እውነት ሆኖ እንትን ይላሉ። እሱ እንደዚህ ነው፣ እሱ እንደዚህ ለምን እንዲህ ያደርጋል፣ እሷ ለምን እንደዚህ ታደርጋለች እያሉ ይጀምራሉ። ግን እነሱ ጋር ያ ነገር ፕራንክ ነው፣ ቀላል ነው። አንቺ ፍራንክ ነው፣ ቃጣች ነው በቃ